ነገር የሐረር ትውልድ የቆለብህ ለአንተ ይቅርታ አድርጌልሃለሁ። ልጄ ነህ። ለሱ አልፈልግም እኔ ደግሞ እሷን ከኔና ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የቻናላችን ቤተሰቦች፣ እንዴ ናችሁ? ለዛሬው አዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ከሰሞኑን እጅግ በጣም መነጋገሪያ የነበረው እኔም ባይማንዲስ ሻንቲም ባይማኖት እያለ እንግዲህ ጀለቢያ ለብሶ አማማ አድርጎ ከአንዲት ነን ሙስሊም ከሆነ ሴት ጋር ሐራም የሆነ ሪሌሽንሺፕ መስርቶ እንግዲህ ከቤተሰቡ ጋር ከእናቱ ጋር እስከመጣላት ድረስ እየደረሰበት አንድ ወንድም አለ። እሱ ቪዲዮ እስከመጨረሻው ድረስ የምትከታተሉ ከሆነ የምታየው ነው የሚሆነው። በዚህ ቪዲዮ እጅግ በጣም ትማሩበታላችሁ ብዬ ስለማስብ ነው እንደዚህ አይነት መንገድ ላይ ያላችሁ ሰዎች። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ተውኩል ያለው ሰው ሁሌ የተረጋጋ ሀያት ይመራል። ወጥነት ያለው ባህር ያለው ሰበብ በዋዠቀ ቁጥር አይዋዥቅም። ሰበብ ይዋዥቃል፣ ውጤት ይዋዥቃል። አንተ ማንነትህ ግን ከአላህ ጋር ከሆነ ተዓሉቅህ፣ ግንኙነትህ ጠንካራ የሆነ ከሆነ በአላህ ላይ ያለህ መመካት ሰበብ ላይ ካልሆነ የተንጠለጠልከው ስቴብል የሆነ ሀያት ነው የምትመራው።

በቂ አይደለም እንዴ? በሌላ ሪዋያ ቂራአ ላይ አለይሰ ላሁ ቢካፊን ዒባዳ ለባሮቹ አጠቃላይ አላህ በቂ አይደለም እን? በቂ ነው አላህ አዘ ወጀል። ስለዚህ እዛ ጋር በምታደርሰው ሰበብ ላይ የሚመጣ መዋዥቅ የአንተን ስሜት አይዋዥቀውም። ዲፕሬሽን ውስጥ አያስገባህም። ጭንቀት ውስጥ አያስገባህም። እደርስበታለሁ ብለህ ትነፋለት የነበረ ማክሲመም ኤፈርትህን ያደረስክለት ልትይዘው ስትል ቢያመልጥህ አልሐምዱሊላህ ብለህ ወደ አላህ ነው የምትጠገው። ያ ልፋትህ እንደማይባክን ታውቃለህ። አላህ በሌላ እንደሚክስህ ታውቃለህ። ስለዚህ በህይወት ውስጥ የውጤቶች መዋዥቅ አንተ ላይ የሚፈጥረው ነገር አይኖርም። እውነተኛ ተወኩል ቀልብ ውስጥ ሲኖር ይህ ነው ማለት ነው። እውነት ነው ስታ ዘና ተወኩል ህይወታችን ውስጥ ሲገባ እጅግ በጣም ያማረ ህይወት ነው የሚኖረን። አንደኛ እንግዲህ ሰውነንና በህይወት ውስጥ ከፍታና ዝቅታ ይኖራል። በከፍታ ሰዓትም በዝቅታ ሰዓትም ትክክለኛ ተወኩል ካለን ልባችን አይሰበርም። ስናጣ አይደብረንም ማለት ሊደብረን ይችላል። ያን ያህል ግን አንከፋም፣ አማራሪ አንሆንም። ስናገኝ ደግሞ ያን ያህል ኤክሳይተድ አንሆንም። አላህን እናመሰግናለን። ሶ እንደዚ አይነት ሰው ነው መሆን ያለብን። እንደዚህ አይነት ሰው ለመሆን ደግሞ ከልብ አላህ ላይ መተማመን፣ አላህ ላይ ተወኩል ሊኖረን ይገባል። ከዛ በተጨማሪ ደግሞ ሰበቦችን ተወኩል ያላደረግን ያህል ደግሞ ሰበቦችን ማድረስ ከኛ ይጠበቅብናል ማለት ነው። ልባችን ሰበቡ ላይ ሳይሆን አላህ ላይ መወከል አለበት እንደዛ ሲሆን ህይወታችን እጅግ በጣም ያማረ የሰምር የተስተካከለ ይሆናል ብዬ አስባለሁ አላህ ተወክልን ይወፍቀን ሰው ቁስሉ ሲነካበት አይወድም ቁስልህንና አንተ ኮ ራሱ እኮ ካልነካው እንዴት ነው ሚድ ነው ወይ ነገር ትቀበዋለ ወይ ታሽጎዋለ ምናምን ዞሮ ዞሮ ያው መንካት አይቀርም አ ሰው ሲነካበት እንደዛ ከሆነ ያስኬዳል ይመስለኛል ምናልባት ሊያሳምሙ ስለሚችል አላፍ ማከ አላኩላል። ብዙ ጊዜ እቺ አባባል ምት እንትን ምትባባለው ብዙ ጊዜ የሚነሳው ሰው ሲመከር አይወድም ምናምን ከሚባለው ጋር ነው። ይሄ ስህተት ነው። ለምን? ብዙ ጊዜ እንደው ሰው ስህተት ላይ መሆኑን ካልተነገረው ሊያቀ አይችልም። አንተ ስህተትህ ሲነገረ ማለት ነው አጂ ነቃ ብለህ ጮል የሆነ አሃ፣ ስህተት ነው እንዴ ምናምን ብለህ መለስ ነው ማለት ያለብህ ገብቶሃል አይደል? አለበለ እዛ ግን በእነዚህ አስተሳሰብ ላይ የምትቀጥል ከሆነ ማለት ነው እዛ ስህተት ላይ የምታደርገው ቆይታ ማለት ነው ረጅም ነው የሚሆነው። ሀጂ እኔ ልምከር ልንገረ ሀጂ፣ እውነት ነው ሀጂ። ብዙ ጊዜ ስህተት ስንሰራ ስህተት ላይ እንዳለን እናውቃለን ምናምን። ነገር ግን ሰው ያንን ስህተት ሲያርመን እጅግ በጣም ነው የሚደብርን ብዙ ጊዜ እና ያ ልክ የሆነ አስተሳሰብ አይደለም። ስህተት ላይ መሆናችን አንድ ወንድማችን ለኝ አመላከተን ወይም ነገረን ማለት እኮ እንደውም በጣም ጥሩ ነገር እያመላከተን ማለት ወደ ኸይር ወደ ቀጥተኛው መንገድ እንድንሄድ እያደረገ ነው ያን ሰውና፣ እንዲያውም ልናመሰግነው ነው የሚገባው። አሁን ግን እየሆነ ያለው በተቃራኒ ነው። ስህተታችን ሲነገረን እጅግ በጣም ይደብረናል። እህቴ ለምንድን ነው ሂጃብሽን አስተካክልሽ ማታደርጊ ስትባል በጣም ይደብራታል። አንተ ማን ስለሆንክ እንትን የምትነግረኝ መጀመሪያ የራስን ወንጀል አስተካከል ልትል ችላለች። እና በተለያየ ሁኔታ ላይ ያሉ ወንድም እህቶች እኔንም ጨምሮ ማለት ነው ስህተታችን ሲነገረን ደስ አይለንም። ያ መሆን የለበትም። አሜን ብለን ተቀብለን ያንን ነገር ለማስተካከል ነው ጥረት ማድረግ ያለብን ብዬ አስባለሁ። የሴት ጓደኛ የለህም እንዴ? የለኝም። ወላሂ ወድ በሰላም ይላል መርዝና የጓደኛህ የሴት ጓደኛ የለህም አው የለኝም? እና ለላህ ወይ ለራጁ ላንተ ነው እኮ። እና ለላህ ወይ ለራጁ ማለት ማን ነበር? እና ለላህ ወይ ለራጁ መባል የነበረበት አንተ ነበርክ። ኳር አለ አየሁ። መጥፎነቱ በዚህ ዘመን በሃያ አንደኛው ክፍለ ዘመን ይላል በሃያ አንደኛው በሃምሳ አንደኛው ክፍለ ዘመን ኒካ ነው ያለው በስልምና መቼ የሚያለው ኒካ ነው። ሴት ልጅ የሙከራ ስርጭት አይደለችም። በትክክል ኡስታዘና። በዚህን ሰዓት እንግዲህ ሪሌሽን ከሌለ ጓደኛ ምናምን የሴት ጓደኛ ፍቅረኛ ምናምን ከሌለን እንደ ፋራ ነው የምንታየው። ተታየው በዚህን ሰዓትና ያ ነገር ልክ አይደለም። እኛ እንታይ ከፈለገ እንደ ፋራ እንታይ። አንዲትን ሴት ለናገባት ካልሆነ በስተቀር ከእሷ ጋር መነካካት ወይንም እሷን መቅረብ ልክ አይደለም ብዬ አስባለሁኝና በቻለ መጠን የምናገባትን ሲሄድ ያው ሰበብ ማድረስ ስላለብን ልንቀርብ እንችላለን። ሼራው በሚፈቅዱ መልኩ ማለት ነው። ከዛ ውጭ ግን ልክ አይደለም ብዬ አስባለሁ። እኛውን ላይ ያቻ ግፊት የሚባለው እኮ ይሄ ነው። በቃ ጓደኞችን ሊሆኑ ይችላሉ። አብዛኛው ጓደኞቻችን ምናምን ፍቅረኛ ይዘው ምናምን ስንመለከት ምናምን እኔ እስከማን አንሳለሁ አይነት ሀሳብ ይመጣል። አንድ ሁለት ደግሞ እነዛ ጓደኞች በራሳቸው ምን ሆኖ ነው አንተ እንደ ጥንት ሰው በቃ እናት አባት እንዲያመጡልነው እንዲ ብፈልገው ሄድ እንጂ ምናን አይነት ሀሳብ ሲመጣ ወደ ስህተት እንሄዳለን እና ይህ ነገር ልክ አለም በነገራችን ላይ ብዙ ሰዎች ስህተት ነው ሊሉን ይችላሉ፣ እኛ ሀቅን ይዘን ማለት ነው። ነገር ግን ብዙ ሰዎች ስህተት ነው ስላሉን ሀቁ ስህተት ሊሆን አይችልም። ሀቅን ከያዝን መጽናት አለብን ብዬ አስባለሁ። ከዚህ ጋር ተያይዞ የሰሞኑን መነጋገሪያ የነበረ አንድ ወንድም አለ። ሙስሊም ነው ነን ሙስሊም የሆነችን ሴት እንግዲህ ከእሷ ጋር ፍቅር ጀምር ያለው ምናምን ብሎ ትንሽ ሶሻል ሚዲያውን እያስጨነቀ ይገኛል እና ከእናቱም ጋር ከፍተኛ ጸብ ውስጥ እስከ መግባትና እነሱም ቪዲዮ አከታትለን እንመልከትና ከዛ መጨረሻ ላይ የራሳችን ሀሳብ፣ አስተያየት ጠቅለን ላድርገን እንሰጥበታለን። ለአንተ ይቅርታ አድርጌልሃለሁ።

አላህ አክበር እስከ ሞትከው ሷ ቃ ለች ቁጥር አልጨርስከውም፣ የማይጨረስ እኮ ነው። እንደዛም ቢሆን ውዳ አፈቅራታለሁማ እሷን ን ብመኖላ አሁን ጭቅጭቅ እኔ አልፈልግም። አሁንም አንተ ለጭቅጭቅ ነው ያመጣኸው። የምትፈልጋት ከሆነ ቀጥ ብለህ ትወጣለህ። እንደዛ እንኳን ካለ ካታ ቦታ ደግሞ ገላሃለች ስንት ጊዜ ዘጠኝ ጊዜ ገላሃለች አሁንም ገና ከዚህ በላይ ልትሞበቃ ችግር ይፈጠራል አሁን እኮ ማለት ነው እኛ ሰላም ለመፍጠር ነው የመጣነው ግን የማይሆን ችግር እንዳይፈጠር ነው የፈራት ማለት ይሄ

አንተ ነህ እኮ ይህን ሁሉ የምታመጣው። ደህና ያለፍኩትን አሁን ደግሞ መልሰ እንትን ትልብኛለህ እንዴ? በእናትህ ቁራን እናስቀራበት እንዴ? ካሉ ምንም ቁራን አይቀራበትም። ምንም አልሆነም። ድጄ ምንም አልሆነም። ለምንድን ነው ቁራን የሚቀራበት? ምን እኔ ጂኒ ይለክፎት ከሆነ ምንም አለከፈው። ሴት ወዶ ነው እንጂ ምንም አለከፈው። እስከ መጨረሻዋ ደቂቃ ድረስ እያሳቀኝ ነበር። ቪዲዮ ማለት ስተክፍረላ ከሪና ከናት ስታክፍርላ ከሪና ከናት ምረጥ እያለች ኮሉ ሲባል ኮኒ ቤቴን በርጫለሁ ብሎ ተነሳና በጣም ሳቄን እያወጣ፣ ወደ መጨረሻ አካባቢ እናትየው ማልቀስ ሲጀምሩ የእውነት ደነገጥኩኝ። እኔ በመጀመሪያ ደረጃ እነዚህ ቪዲዮዎች ድራማ ነው የሚመስሉኝ። በቃ ለዩቲዩብ ፐርፐዝ ለድራማ አለ አደለ ለእይታ ምናምን እንደዛ ነው የሚመስለኝ። በመጀመሪያ ደረጃ ድራማ ነው የሚመስለኝ ለዩቲዩብ እና እንደው ድራማ እንኳን ቢሆን እንደው ለዩቲዩብ ድራማ ከሆነ እየተሰራ ያለው በእንደዚህ አይነት መንገድ ልክ ነው ወይ ማለት ልክ አይደለም። ብዙ አይነት ስታይሎች አሉ፣ ብዙ አይነት ፕራንኮች አሉ፣ ብዙ አይነት ኦዲየንስ የሚሸወድበት መንገድ አለና ሃይማኖት ነክ ነገር ሆኖ ልክ አይደለም ብዬ አስባለሁ። በእውነተኛ ደረጃ እሺ፣ እውነት ነው ብለን ካሰብን ደግሞ ይሄ በጣም ስህተት የሆነ ነገር ነው። አንደኛ ደረጃ ሙስሊም የሆነ ሰው ሙስሊምን ነው ማግባት ያለበት እንዲሁም ነን ሙስሊም የሆነ ሰው ደግሞ ነን ሙስሊም ነው ማግባት ያለበት የራሱን ሃይማኖት የሚከተል ሰው ነው ማግባት ያለበት ብዬ ነው የማስበው። ምክንያቱም ነገ ከነገ ወዲያ ቤተሰብ ከቤተሰብ ጋብቻ ይኖራል መቼስ አይደል? ሲጀምር ሪሌሽን ሃራም ነው ያው ጋብቻ ብዬ አስቤ ነው፣ ጋብቻ ይኖራል፣ ልጆች ይኖራሉ። ልጆች የትኛውን ሃይማኖት ሊከተሉ ነው? የእሱን እስልምና ወይስ የልጅቷን ክርስትና ለልጆችም እንደዚህ ራቅ አድርገን ማሰብ አለብን። ቤተሰብ ከቤተሰብ የሃይማኖት የባህል አለመግባባት ይኖራል፣ እነዚህ እነዚህ ይመጣሉና ልክ ያልሆነ ትክክለኛ ያልሆነ አስተሳሰብ ነው ይመስለኛል። አሚር ገና አንድ ፍሬ ልጅ ነው፣ በደንብ እያገናዘበ ስላልሆነ ሊሆን ይችላል አጠጋ አካባቢው ያላቸው እና አህሙ ምናምን ነገር አሚርን ብትመክሩት ጥሩ ነው ብዬ አስባለሁ። እየሄደበት ያለው መንገድ ልክ አይደለም። ማዘረንም ዲስሬስፔክት ማድረግ ነው እናትን ክብር አለመስጠት ነው እንዲህ ትቶ መነሳትና ብቻ ትክክል ያልሆነ ነገር ነው። እንደው ልክ አይደለም። ድራማ ነው እንኳን ቢሉ ጥሩ ያልሆነ ድራማ ነው እየሰሩ ያሉት። እንደ እውነት ከሆነ ደግሞ ያ ደግሞ በጣም ትልቅ ስህተት ነው። በዚህ አጋጣሚ ግን አንድ መልእክት ማስተላለፍ እፈልጋለሁ። ፍቅር እጎር ነው። ፍቅር ከትዳር በፊት ፍቅር ውስጥ መግባት ይሄ በጣም ልክ ያልሆነ ተግባር ነው። ምክንያቱም በጣም ብዙ ነገሮችን እንድንሰት ሊያደርገን ይችላል። ይሄ የማይነካ ብለን ያሰመርነው ቀይ መስመርን ሊያስተን ይችላል። ይሄ ሃይማኖት እንኳን ላይገድበን ይችላል። ስለዚህ ከትዳር በፊት ፍቅር ውስጥ መግባት የለብንም። ትዳር ውስጥ ነው እውነተኛ ፍቅር የሚያለው ሲጀምር ትዳር ውስጥ ነው እና ይህንን ነገር እንድትገነዘቡልኝ እፈልጋለሁኝ። ያው ፍቅር የሚመጣው ከመላመድ ከመቀራረብ ነው አይደለ? ዝም ብሎ ከመሬት ተነስቶ እኮ ፍቅር አይዝም። ስለዚህ ይሄ መላመድ መቀራረቡ ምናምን ነገር ላተቅረቡ የተባለው ለዚህ ነው። ዝም ብሎ መቀራረብ አስፈላጊ አለ ሴት ልናገባት ካልሆነ በስተቀር የምናገባትን ሴት ደግሞ መምረጥ አለብን። በሃይማኖት ምን ያህል ከኔጋት መሳሰል ሃይማኖት ብቻ አይደለም፣ ኢማኗ እንዴት ነው እሱን ጭምር ነው ማሰብ ያለብን። እና እንደዚህ አይነት ነገሮች በጣም ትክክል ያልሆኑ ተግባር ናቸው ብዬ አስባለሁ፣ መታረም አለበት። ለማንኛውም ለዛሬ ጅላቸው የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ኮዳርስ እንደተለመደው ሁላችሁም ላይክ ላይክ አርጉ፣ ይ ቪዲዮ እንዲዳርስ ደግሞ ሼር አርጉ፣ ለዚ ቻናል አዲስ ከሆናቸው ሰብስክራይብ ማድረግ አይረሳ። ኢንሻላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላህ ወበረካቱ።